ክርስቲያኖች ወደ ገነት ይገባሉ የሚል ጥቅሳ መጽሐፍ ቅዱስ ነው። ልቀጥል። ክርስቲያኖች ወደ ገነት ይገባሉ የሚል ጥቅሳ ለመጽሐፍ ቅዱስ ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ስላለ የዘላለም ሕይወት ማለት ያው መንግስተ ሰማያት ነው። ክርስቲያኖች ወደ ገነት ይገባሉ የሚል ተነስቶ፣ ክርስቲያኖች ወደ ገነት ይገባሉ የሚል

በጣም ጥሩ በጣም ጥሩ ጥያቄ ነው። አሁን ባልከው መሰረት እንደዚህ ቃል በቃል ሳይሆን አሁን ለምሳሌ ኢየሱስ ክርስቶስ ክርስትና የሚለውን እምነት ለመመስረት ሳይሆን አሁን ሐዋርያቶቹ በተሰበሰቡበት ሰዓት ወንጌልን በሚሰብኩበት ሰዓት በስደት በዛ ወቅት ነው፣ በምን እንደሆነ አካባቢ እነርሱ ክርስቲያን ተባሉ ተብሎ የተነገረው እንጂ ኢየሱስ ክርስቶስ እርሱ የእግዚአብሔር ማለት እንትኑ ቤዙ ወይም ደግሞ መሰረቱ እርሱ የእግዚአብሔር ልጅ ነው፣ ልጅ እንደሆነ እና እርሱ በሰዎች የመጣ ክርስቶስ የዳዊ ልጅ እንደሆነ ይሄ ነው በቃ መሰረቱ መሰረቱ ይሄ ነው። ሪንጉ ማለት ነው። ኢየሱስ ማን ነው? ክርስቶስ ማን ነው? ሳይሆን ጥያቄው ክርስቲያኖች ገነት ይገባሉ የሚል ቃል አለ ወይ ነበር። የለም፣ በቃ ታያ። እዛ ግን ገነት ነው። ነገር ግን ክርስቲያኖች የገነት ናቸው የሚል የለም። ክርስቲያን ማለት እኮ በክርስቶስ ማለት እኮ ነው። በክርስቶስ ደግሞ የእግዚአብሔር ልጅ የሆኑት ደግሞ መግባታቸው ግልጽ ነው። ይሄ እኮ ገና ኤሌመንተሪ ላይ እንዳለ እኮ ነው ይሄ ጥያቄ። ምክንያቱም እኛ የእግዚአብሔር ልጆች የሆንነ፣ የእግዚአብሔር ልጅ ደግሞ ቦታው ስፍራውን ታውቋል። ከሃይማኖት አንጻር አንድ የሚያነሳው ነብይ ክርስቶስም አላነሳው ክርስቶስ ማለት የክርስቲያን ወርስ ክርስቶስ ማለት የክርስቶስ ተከታይ ማለት ነው ካልክ ክርስቶስን ትከተላለህ አትከተልም የሚለው እንደገና በመጽሐፍ ቅዱስ ይፈተሻል እንጂ ከሃይማኖት አንጻር ተነስቶ ክርስቲያኖች የገነት ናቸው የሚል የለም። ክርስቲያኖች ገነትን ይገባሉ የሚል የለም በፍጹም መጽሐፍ ቅዱስ ላይ ብታለም። እኔ ለምሳሌ መጽሐፍ ቅዱስ ኢየሱስ ክርስቶስ ክርስቲያን የሚለው ስያሜ ለመጀመሪያ ጊዜ የተሰየሙት አንተ እንዳልከው ኢየሱስ ክርስቶስ ካረገ በኋላ ነው አለ እየሱስ ክርስቶስ ነው። በአንጾኪያ በምትባል ከተማ የሐዋርያት ስራ ምዕራፍ 11 ቁጥር 26 ላይ ባለው መሰረት ደቀ መዛሙርት በመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ተሰባሰቡ በዚያም ክርስቲያን ተባሉ ይላል። ይህን ክርስቲያን የሚለውን ስያሜ የሰጣቸው አምላክ ነው ወይስ ነብይ ነው ወይስ ጠላት ነው ይሄን ስም ያወጣው ይህ ስም ያወጣው አምላክ አይደለም። አምላካችን ኢየሱስ ክርስቶስ እኔ ህይወት እንዲበዛላችሁ ህይወት እንዲሆናላችሁ መጣው እንጂ ክርስቲያን የሚል ወይም ደግሞ የሆነ ሃይማኖት ልመሰርት መጣው አላለም። እሱ ህይወት እንዲሆንልን ነው እንጂ መጣው ሃይማኖት ሊመሰረትልን የሆነ ሃይማኖት የሚባል ድርጅት ሊከፍትልን አልመጣም። እሱ ህይወት እንዲሆንልን ህይወት እንዲበዛልን ነው የመጣው። ጎበዝ ጎበዝ በዚህ በዚህ አይ ይሄ ነው። እና ክርስቶስ የትኛው አንድም ቀን እንደ ክርስቲያን ሆኖ ብሎ ሰዎች አላስተማሩ፣ ነቢያቶችም አላስተማሩ። ግን ከክርስቶስ በኋላ ለመጀመሪያ ጊዜ ደቀ መዛሙርት ስነስ ክርስቲያን ተባሉ። ማነው ያላቸው? አምላክ ነው ወይ? ኧረ አይደለም። ነቢይ ነው ወይ ይሄን ስም ያወጣው? ኧረ አይደለም። አምላክና ነቢያቶች ዘንድ እውቅና ከሌለው እዚህ ጋር ነው ፉርሽ የሚሆነው ክርስትና። ወላሂ ላዚ አምላክም አያውቀው፣ ነቢያቶችም አያውቁት አምላክና ነቢይ ያልሰበከው እምነት ከሆነ ወደ ገሃነም ነው ቀጥታ የሚሄደው። እስልምና ጋር ስትመጣ ግን አምላክ ራሱ ሙስሊም ሁኑ ብሎ ያዘናል። እስልምና የሚለውን ሃይማኖት ራሱ ያዘዋል። ነቢያቶችንም ሙስሊም ሁኑ ብሎ እንዳዘዛቸው ቃል በቃል እሰጣለሁ። ነቢያቶችም ሙስሊም ነን እንዳሉ እሰጣለሁ። ነቢያቶችም ሙስሊም ሁኑ ብለው እንደሰበኩ እሰጣለሁ። ነቢያቶችም ሙስሊሞች ናቸው የሚል ቃል በቃል እሰጣቸዋለሁ ማስረጃ قال الله سبحانه وتعالى إن الدين عند الله الإسلام አምላካችን አላህ ስብሐነሁ ተዓላ ምን አለ? ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። አንድ አላህ ስብሐነሁ ተዓላ ቃል በቃል እኛን ሙስሊሞች ሁኑ እያለ ያዘናል። እግዚአብሔር አንዲት ቦታ ክርስቲያን ሆኖ አለም። አላህ ቃል በቃል በቁርአን ላይ ሁኑ ይላል። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል ያችሁ በሌላ ቦታ ላይ ለነቢያት ሁሉ ደንግጎ እንደሰጣቸው እስልምናን ሃይማኖት ይነግረናል። ሸርዓ ለኩም ምን ዲን ማ ወሳ ብ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብህ ኢብራሂማ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ ሙሴን፣ አብርሃምን፣ ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። አያቸው ማን ማለ እነዚህን ታላላቅ ነቢያቶች አዘባቸው እንደነበረ ይህን ሃይማኖት ይነግረናል። እነዚህ ነቢያቶች ራሳቸውን ሙስሊሞች ነን ብለው እንደገለጹበት ደግሞ ታገኛላችሁ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩ ይላል። መጽሐፍ ቅዱስ ላይ ግን አንዲት ነቢይ ለታሪክ አንድ እኔ ክርስቲያን ነኝ ያለ የለም። ወላ የለም፣ እኔ ክርስቲያን ነኝ ያለ ነቢይ የለም። ገታቸዋል አንድ ነቢይ ተጠቅሶ መጽሐፍ ቅዱስ ላይ አከሪ ነቢይ ያልሰረደው ነገር ምናምን ለመሰለ

ገና እንደመጣ አካባቢ የዛሬ አምስት ዓመት ስድስት አካባቢ ይሄ አረስተ ታታቸውታል ስትገቡ ጊዜ ከታች ያለው ኢስላም የለድያት ሃይማኖት ነው የሚለው የዛንን ያስቀመጥኩት። ገና ይህን ቲክቶክ ሲከፍት ጊዜ እስካሁን ድረስ ተቀይሮ አያውቅም። ወደፊትም አይቀየረበት እስካለ ጊዜ ድረስ እንሻላ

ከዚህ በለጠ ረፍት የሚሰጥ ነገር አለ። አምላክና ነብያት ሰብከውት ካገኘ ያ መንገድ ትክክለኛ መንገድ ነው። አምላክና ነብያቶች ያልሰበኩት ከሆነ ወላሂ የሰይጣን መንገድ ነው፣ ወደ ገሃነም ነው የሚወስደው። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ነብያቶች ክርስቲያን ሆኖ ብሎ የተናገሩት አየለም። ክርስቲያን ሆኖ ብሎ የተናገረው ነብይ የለም። እሺ፣ እሺ። በአንተ ሀሳብ የአንተ ሀሳብ ልክ ነው ብዬ ልቀበል እና አሁን ለምሳሌ አሁን ሐዋርያቶችም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ወይ ደግሞ ኢየሱስ ክርስቶስም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ሳይሆን እነሱ በስደት ላይ ያሉ በእንትን ላይ ክርስቶስን እየሰበኩ እሱ ከሙታን የተነሳው እሱ ነው እሱ ነው እንደዚህ እንደዚህ እግዚአብሔር ሌለው ብሎ ሲሰብኩ እነዚህ የክርስቶስ ሰባኪ ስለሆኑ ክርስቲያን ተባሉ። ያለን እኮ ክርስትና ከሃይማኖት ጋር ሳይሆን ከህይወት ጋር ነው። ነፍስ እያጋ ነው፣ ግንኙነቱ ነፍስን ለማዳን እንጂ ሃይማኖት የሆነ ዳስ ለመስራት አይደለም። እንደኛ ክርስቲያን ሆኑ ብለዋል እንትን ያለ የለም። እሺ አሁን ክርስቶስ መነሳቱን ሊሰብኩ ነው ያልከው ነው? ወይስ ጆሮዬ ነው? ተሳስቼ ነው? አልተሳሳትክም። ስለ ትንሣኤው፣ የትንሣኤው ምስክሮች እንደሆኑ እርሱ፣ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ከሙታን እንዳስነሳው እያለ ይቀጥላል። በጣም ጥሩ አህጥሩ ነገር አመጣ። ጳውሎስ ምን አለ መጽሐፍ ቅዱስ ላይ? ክርስትና መሰረት ጳውሎስ ነው። ሀገራችን ጳውሎስ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ይላል አይደለ? ስለዚህ የክርስትና መሰረት ምን ነው? ከሙታን መነሳቱ ነው። ለዚህ ደግሞ ትንሣኤ ነው። የዓይን ምስክር ናቸው ወይ ብለን ስናይ ጊዜ ሐዋርያቶች አይደሉም። በጣም የሚያሳዝነው አንተ ቅድም ምናልት ከሙታን መነሳቱን ምስክሮች ናቸው ይህንን መስክረዋል። ነገር ግን በጣም የሚያሳዝነው አንድም ሐዋርያ እንኳን ኢየሱስ ክርስቶስ ከሙታን ሲነሳ ያየ የለም። ውሸት ነው፣ ወሽተዋቸዋል አለ ማስረጃ ለመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሙታን ሲነሳ ያ የሐዋርያ ያለ ሞዴል የለም በላቸዋል መስከር ዛ ይ ማለት ኢየሱስ ክርስቶስ ከሙታን እንደተነሳ መቃብር ተከፍቶ ባዶ እንደሆነ እስቲል አሁን ድረስ መቃብሩ እስራኤል ወይም ደግሞ አይሁድ ጋር የነ ዳዊት የነ አብርሃም በነበረበት መቃብር ኢየሱስ ክርስቶስ አጥንት ወይም ደግሞ መታሰሪያ እንደሌለ ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳና ለማርያም ደግሞ እንደተገለጠላት መጽሐፍ ቅዱሴ ተቀምጦላል እኮ። ቁጭ ብሎ ጥያቄውን ምንም አላለ እንትን ኢየሱስ ክርስቶስ ከሙታን ሲነሳ አይተዋል ብለናል። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም? ከሙታን ሲነሳ ያየው የለም። እርግጥ ከተነሳ በኋላ ግን ለእነርሱ በተዘጋ ቤት ውስጥ ተገልጦላቸዋል። ብዙ ጊዜ ከእነርሱ ጋር አብሮ በልቷል፣ አብሮ ጠጥቷል፣ አብሮ ተመላልሷል። ስለዚህ ኢየሱስ ክርስቶስ ግዴታ ከሙታን ሲነሳ ይሄ እኮ የእግዚአብሔር አሰራር ነው። የእግዚአብሔር አሰራርን ሰውን የሆነን ሰው አምጥተህ ብታሳየው ሊያብድ ይችላል፣ ጤነኛ ላይሆን ይችላል። ምክንያቱም የእግዚአብሔር አሰራር ነው። በጣም እናመሰግናለን። ሰማቸው ክርስቲያኖች ክርስቶስ ከሙታን ሲነሳ ያየ ሐዋርያ የለም ግን ተነስቷል ብለው ጽፎላቸዋል። አይተሃል ወይ በሉት። የጻፈውን አንድ አካል ከአራቱ ወንጌላት ከነዚያም ከመልእክቶቹ ከነ ጳውሎስ ሰብስባ ሲጠይቋቸው አንድ እንኳን ኢየሱስ ክርስቶስ ሲነሳ ያየ የለም። ውሸት። ኢየሱስ ነሳ ያየ ሐዋርያ የለም እንዳለ ተነስቷል ብለው የጻፉ ጳውሎስ ነው። አብዛኛውን የጻፉ ተነስቷል፣ ተነስቷል፣ ተነስቷል እያለ ግን፣ አላየ ያየ አንድ ሐዋርያ የለም። የክርስቶስን መነሳት ያየ ማንም ውሸት ነው ዋናውን መጽሐፍ ምን ይላል መሰለህ? ዋናውን እመት አለው ተከታዮቹ ይበተናሉ ይላል። እነሱ እኮ በሰዓቱ በነበረው ግርግር በነበረው የፈሪሳውያን የሰዶቃውያን፣ የነ ጲላጦስ ግርግር፣ የወታደሮቹ ግርግር ምን አደረጋቸው? እንዲሸሹ አደረጋቸው። ፈርተውም ሸሹ ይላል እኮ መጽሐፍ እና ሁሉም በየአቅጣጫው ፈርተው ሄዱ እንጂ ኢየሱስ ክርስቶስ ይዋሽ ዘንድ ሰው አይደለም። ስለዚህ አላየትም። ስለዚህ ሲነሳ አላዩም አለ። እሱ ነው እኮ የምትፈልገው። አንደኛ እሱ ነው ማን ነበር ማየት የነበረበት? አንዴ ነገር ማየት የነበረበት ቶማስም ሌላ ነገር ማየት የነበረበት የሚገርመህ፣ ከዛ በኋላ መግደላዊት ማርያም ሄደች አለ። መጀመሪያ መግደላዊት ማርያ ማርያም ነች ሄደችው አለ። መግደላዊት ማርያም ሄደች ከዚያ ስሆነች መታ ኢየሱስ ተነስቷል በላይ ነገረቻቸው አለ ለሐዋርያቶች ሄዳ የነገረችው ክፍል አለ። ለጴጥሮስም ደግሞ እሱ ተገልጦለታል። ስለዚህ እሷ ልክ ስትናገር ጊዜ ሄዳ ተነስቷል ስትላቸው ጊዜ ምን አሉ ይላል መጽሐፉ። ክርስቶስ ከሙታን ተነሳ ስትላቸው አላመኑም ይላል። ቅዠት መስሎ ታያቸው ይላል። ቅዠት መስሎ ታያቸው ይላል። ይህን ክርስቶስ መጀመሪያ ቀድሞ አስተምሯቸው ከሆነ ምንድን ነው ነበር የሚገባ እነዚህ ሰዎች አ ያስተማረን በትንቢቱ ማ ነው የነገረን ነገር በቃ ተፈጸመ የሚድኑበት ነገር ሆኖ ሳለ ነገሩ ደግሞ በጣም ሊደሰቱበት የሚገባ ነገር ነበር ነገር ግን አላመኗትም ቅዠት መስሎ ታያቸው ተነሳ ብላ ስትላቸው ጭራሽ ለማረጋገጥ ሄዱ አሁን እዛ ቦታ ላይ ስለዚህ ስለመነሳቱ ጉዳይ የሚዘግቡ ዘገባዎች ሁሉ እንዳለ የሚጋጩ ናቸው የሚገርም የሚጋጭ መሆናቸው ደግሞ ነገር ውስጥ ነው ያው ኢየሱስ ክርስቶስ ሲነሳ ያየው ለወኛው ምን ምን መሰለ፣ እዚ ጋ አላመኑትም እነሱ አላስተዋሉ ይላል መጽሐፍ ቅዱስን። እነሱም ደግሞ አላስተዋሉ የሚነግራቸውን ይህም ቤተ ክርስቲያኔን አፍርሼ እንደገና ገነባዋለሁ ሲል ስለ ቤተ መቅደስ ወይም ደግሞ ስለ ግንቡ የሚላቸው ይመስላቸው ነበር። መነሳቱንና መሞቱን እኮ ብዙ ጊዜ ነግሯቸዋል። እነሱ ግን አላስተዋሉ። በዛም አለማስተዋሉን ደግሞ ቶማስ የሚባለው ሐዋርያ ከሐዋርያቶች መካከል ጌታ በተዘጋው በር ሰላም ለእናንተ እዩም ብሎ በሚገባበት ሰዓት ጌታ እኔ አንተን ካላየው እጅን ካልዳሰስኩኝ እጅ እንትን ምንድን ነው ሚስማር የገባበት ችንካሪ የገባበትን ቀዳዳ ካላየኝ አላምንም ማለት ነው። እሺ እኔ መንፈስ እንዳለንኩኝ ቼክ አድርግ ብሎ እጁንም ሰጠው፣ እጁንም ቼክ አደረገ፣ የተወጋውንም አየ። ከዛ ምን አደረገ? ወርሽፕ አደረገው፣ ሰገደ፣ አምኖ ማለት ነው። ሞዴል አንድ እሱ። ከዛ በኋላ ለማሳመን ተብሎ የተጨመረ ነው። ሌላ ነገር ምድር ላይት ማርያም ተነስታ ሄደች ተብሎ ከተናገረች ያንዳንድ የተጨመረ እንደሆነ ላሳየ ጊዜ በኋላ የመጀመሪያዎቹ ወንጌሎች ላይ የለም፣ የተጨመረ ነገር ምንም ነገር የለም። ውሱ የተጨመረ እንደሆነ የመጀመሪያዎቹ ወንጌሎች ላይ አታገኘው። ስ ከፈለክ ላሳይ፣ የግሪኩ ላይ ቀጥታ ገብተን ስናያ ጊዜ ከጊዜ በኋላ የተጻፈለን ነው ወንጌሌ። እኮ ያለ ነው ወንጌሌ ያለ ቃል እኮ ነው ያመጣው። አንተ እጅህ ላይ ያለው አማርኛ ተተርጉሞ የተሰጠህ ነው። መጀመሪያ ወንጌል በምን ቋንቋ ነበር የተጻፈው? በግሪክኛ ነበር አደ ተጻፉ። እዛ ላይ ቀጥታ ነው የለም። እዛ አንደኛ ስሙ ሌላው እንድታስተውሉ መፈልጋቸው ነበር። ምን መሰላችሁ? ኢየሱስ ክርስቶስ ስለ ሙቶ መነሳቱ ይሄንን የተናገረው ለማን ነበር? ሙቶ መነሳቱን እንደ ተአምር ተአምር እንሻለን ብለው በጠየቁት ጊዜ ማናቸው ናቸው? እነዛ የጠየቁት አካሎች የጠየቁት አካሎች ይሄንን አይተዋሉ ወይ? ወፋላዩ ሊያይ ይገባ ነበር አደለም? ተአምር ብለው በጠየቁት ጊዜ አመንዘራ ትውልድ ተአምርን ይሻል ብሎ ከዛ በኋላ ከሰደባቸው በኋላ ነገራቸው የሚያደርገውን ተአምር ል ክፉና አመንዝራ ትውልድ ተአምርን ይሻል፣ ነገር ግን የሰው ልጅ ከመሬት በታች ሶስት ቀን ቆይቶ እንደ ነብዩ ና ሲወጣል በጣም ብሎ ነግሯቸዋል። አመንዝራ ብሎ ሰደባቸው። ተመልከት ካላቸው እንደ መጽሐፍ ቅዱስ ማለት ነው መሲ ይሳደመሲ ግን መጽሐፍ ላይ እንደዛ ይላል። ሞቶ ከተነሳ በኋላ አዳዳም ይህን ተአምር የነገራቸው እንደማን ነበር? እንደማን ነበር ይህንን የነገራቸው? እስኪ አንተ ወይም የእግዚአብሔር ልጅ ወይም ደግሞ ከእግዚአብሔር እንደመጣ የሆነ ተአምራትን አሳይ ብለው ሊፈትኑት ተሰብስበው ጠየቁት። እሱም ደግሞ ይሄ አመንዝራ እና ይህ አመንዝራ ትውልድ። እነዚያ ማናቸው ነው የጠየቃቸው ሰዎች? እነሱ እዛ በቤተ መቅደስ ያሉ ሰዎች ናቸው። ይህንን ጥያቄ ማለት የወጉት አሳልፎ የሰጡት በጣም ጥሩ። እነሱ ታዲያ ይህን ተአምር አይተዋል? ላላየ ለእነሱ ነው ከማንም በላይ ሊያየው የሚገባው። ምክንያቱም ይህን ተአምር የጠየቁት እነሱ ናቸው። ራሱ ነግሯቸዋል እንደሚያደርግም ያን። ነገር ግን እነሱ በፍጹም አላሳያቸውም። ለነሱ ብላል አላይም። እነሱ ተነስቷል ብሎ የጻፉ ሐዋርያቶችም አላይም። ውሸት ነው ቅድም አንተ እንደመሰከርከው አንድም ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ የለም። ይሄ ይህ ነው። ለማንኛውም ክርስትና እምነት የተመሰረተው በዚህ ላይ ነው። ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ለመነሳቱ ምስክር አለው ወይ ብለን ስናይ የለም፣ አንድም ሐዋርያ ላየም። ስለዚህ ክርስትና ከንቱ ነው በጳውሎስ ምስክር መሰረት። እሺ አሁን ክርስትና ውሱ ክርስትና አሁን ለምሳሌ ምስክርነት ላልከው ነገር ምስክርነት አስራ ሁለቱ ደቀ መዝሙር ዮሐንስ መልእክት ላይ እኛ ያየነውን የሰማነውን በእጆቻችንም የዳሰስነውን እንነግራችኋለን ሕይወትም ተገለጠ አይተንም ብለው ሐዋርያት እንደተናገሩ፣ ግን ቁርአን ምስክርነት የሌለው መጽሐፍ ነው። እኔ እዚህ ጋር ቅድም ልነግርህ እንትን ያልኩት ነቢዩ ሙሐመድ አሁን ሐዋርያቶች ምንም ተያር እሱ ነው። እንዴት ክርስቶስ ከሙታን ሲነሳ አላዩም። እነዚህ ምንም ምስክር ሊሆን አይችልም ስላላዩ። ይሄ ነው። ጳውሎስ እኮ የተናገረው ነገር ኢየሱስ ክርስቶስ ካልተነሳ እምነታችን ከንቱ ነው ማለት፣ ኢየሱስ ክርስቶስ ለሰው ልጆች ሞቶ በትንሳኤ ይነሳል ማለት መጀመሪያ፣ ኢየሱስ ክርስቶስ በምድር ላይ እያለ አንድ የስንዴ ቅንጣት ምድር ላይ ትሞታለች፣ እሷ ደግሞ ሌሎችን ብዛት ትነሳለች ብሏል። ሲነሳ አላየሁም። ማ እነዚህ ሰዎች አንተ ራስህን መሰክር እኮ ሲነሳ አላየሁም። አሁን ግን አንተ ሁለተኛ ምን አድረግ ነቢ ስ ስለም ቁርአን ሲወርድላቸው ምስክር ነፍ ምስክር አላቸው። የምን ምስክር ልስጥህ? ብዙ ጊዜ የሚነግሯቸው ለእናንተ ምንድን ነው? እራሱ ነው ብቻው ነው ወረደልኝ ያለው ሌላ ምስክር የለ የሚሏቸዋል። አደለ? ነብይ አንተ እኮ መልሰልኛል። አንተ አሁን መልሰልኛል ምን አልከኝ? ገና ልመልሰልህ ነው። አዳምጥ። ቁርአን ለመውረዱ ከአምላካችን ከአላህ ዘንድ አራት ምስክር ብቻ እንዳይመስልህ ነው። ዮሐንስ፣ ማትያስ ኑ ላላ፣ ከመቶ ሺህ በላይ ምስክሮች ናቸው። የነቢዩ ሰለላሁ አለይሂ ወሰለም ሰሃቦች ቁጭ ብለው ቁርአንን የሚያወርደውን መልአክ ራሱን ይሰሙት ነበር፣ እያዩት ነበር። መልአኩ ገብርኤልን ማን የነቢ ስለ ላ ስለም ሰሃቦች ያዩትን የመሰከሩትን ተፈለግ ካውጥ ያሳያለሁ። ስለዚህ ለነቢ ስ ላ ስለም ቁርአን የሚያወርድላቸውን መልአክ ያየ መሰክር ማንም የለም ምናምን ብቻውን ነው ወረደልኝ ያለው። አሳየኝ፣ ምዕራፉን አሳየኝ። እዚህ ጋር አውጣልኝ ማለት ቁርአን ቃል በቃል ሌሎች እንደዚህ አይነት የሚበዙ ሰዎች ሲወርድ እንዳዩ እንደተመለከቱ የሚያሳይ ከሆነ ትክክል፣ ምስክርነቱን እናምናለን። ካልሆነ ግን ምስክርነቱ የመጽሐፍ ቅዱስ ነው። ያንን ቁርአን የሚያወርደው መልአክ ማነው? ነው ጅብሪል እንደሆነ ነው ያነበብነው። ስለዚህ ጅብሪልን ቃል በዛው ነብ ስ ላ ስለም የነበሩበት ዘመን የነበሩ ሰሃቦች ያዩበትን የመሰከሩበትን ላሳይህ ነው ኖ ነው ቁርአን ነው። ሱሃ ማለት ከእንደዚህ ሰው ነው። አሁን ቅድም ምን ስልህ ነበር? የእስልምና የመረጃ ምንጮቻችን ቁርአንና ሀዲት ናቸው። ሀዲት ከአላህ ዘንድ የመጣ እንደሆነ ነብስ ላ ራሳቸው እንትን ብለዋል ተናግረዋል። ሌላው ነገር የአይን ምስክሮች ናቸው። ራሳቸው የተናገሩት ነው ማሳያ እያልኩ ነው። የአይን ራሳቸው እነዚያ ሰሃቦች ገብርኤልን እና ሚካኤልን እንዳያቸው በሚካኤልን ጨምርላለሁ ገብርኤልና ሚካኤልን እንዳያቸው ወደ ነብ ስለ ላ ስለም ጋር መጥተው ከነብ ስለ ላ ስለም ጋር ቆም ብለው ገብርኤልና ሚካኤልን ያዩ የመሰከሩ ላሳየህ ነው። እሺ ስለዚህ ነብ ስለ ላ ስለም ብቻ አይደሉም። ገብርኤልን የመጣልኝ ብለው ተናግረው ያለፉት አብረው ያዩ የነበሩ ሰዎችን ላሳያቸው ነው። ዛሬ እስከ ዛሬ ሲዋሿቸው የነበሩ ዲያቆኖቻቸው ምን ይሏቸው ነበረ? መሐመድ ራሱ ነው ብቻ ሆኖ መሰከሩ ራሱ ነው ወረደልኛ ነው ምናምን ይሏቸዋል። ለ አይደለም እዛው አብረው የነበሩ ያዩ የአይንማኞች የሆኑ ምስክሮችን ላሳያቸው ነው። ገብርኤልንም ሚካኤልንም በአይናቸው በአካል ያዩ ያሰከሩ ብቻ ያሳይህ ማሺ

እነርሱም ነጫጭ ልብሶችን ለብሰው ነበር። እነርሱም ገብርኤል እና ሚካኤል ናቸው አለ። ወደ አማርኛ ልቀይርላችሁ። ቃል በቃል ያየው እና ይመሰከረ። ስለዚህ ነብ ስ ላ ሰለም ብቻ ሳይሆኑ ያው፣ በእሁድ ቀን የአላህ መልክተኛ ስ ላ ሰለም በቀኝና በግራ ሁለት ሰዎች ነጭ ልብስ ለብሰው አየሁኝ። ከዚህ በፊትም ሆነ ከዚያም በኋላ ያቻቸው አላውቅም ነበር። እነርሱም ጅብሪል እና ሚካኤል ነበሩ። ሰላም በነርሱ ላይ ይሁን። ማን ነው ይሄን ያለው? ሰዓድ ብኑ አቢ ወቃስ መንጭ ሶሒሕ ሙስሊም 236ው ህ ባ የገነት መሆኑ የተመሰከረለት እንደሆነ ከፈለክ ደግሞ ሳ አንብበልኛል ተረድቼዋለሁ ግን አሁን ለምሳሌ እኔ አሁን የፈለግኩት አሁን ለምሳሌ ነቢዩ መሐመድ ጅብሪል እንደተገለጠላቸው ከተናገሩ በዚህ ሰዓት እንደዚህ መላእክቶችም እንደዚህ ሰሃቦችም ከኔ ጋር ነበሩ ያኛውን አውድ ነበር የምፈልገው ይሄ እኮ አሁን እኔ እንደዚህ እንደዚህ ነው ብሎ ተከታይ ነው በዛ ሰዓት የነበሯቸው ተከታይ ወይም ደግሞ ወዳጆቻቸው ናቸው እየመሰከሩ ያሉት እነዚህ ግን የኢየሱስ ክርስቶስ ምስክርነት ግን ከልጅነት እስከ እውቀት የነበሩ ምስክርነት ነው አሁን የኢየሱስ ክርስቶስ ምስክርነት እውነት ነው የምንለው ነው ለዛ ነው አው ኢየሱስ ክርስቶስ በምድር ላይ ከልጅነት ሲጀምር ኢየሱስ ክርስቶስ እንዳውን ያስተማረው ምድር ላይ መቼስ ነው ማስተማርስ የጀመረው እንደ መጽሐፍ ቅዱስ ታውቃለህ እሱ ኢየሱስ ክርስቶስ በዮሐንስ በመጥምቁ ዮሐንስ እጅ በ30 አመቱ ተጠመቀ ከዛ በኋላ ከዛ በፊት ምን ነበር ኢየሱስ ክርስቶስ ያስተምር ነበር በጣም አመሰግናለሁ ኢየሱስ ክርስቶስ ከዛ በፊት በአይሁድ ህግ ሰላሳ አመት ያልሞላው ሰው ህጉን ጠብቆ ነው ህግን ልሽር አልመጣሁም ያለው ኢየሱስ ክርስቶስ ህጉን ጠብቆ ነው ክርስቶስ ሰላሳ አመት ሳይሞላው በፊት ያስተምር ነበር ወይ ተማሪዎችስ ነበሩት ወይ ከልጅነት ጀምሮ ብለህ ክርስቶስ ከአመት በፊት ያስተምር ነበር ወይስ በልጅነቱ ጀምሮ ያስተምራሉ ያቁ ሳይሆን አሁን ለምሳሌ በልጅነቱ ጀምሮ የሚያውቁት አሁን ለምሳሌ መጥምቁ ዮሐንስ፣ ማርያም ወደ እሷ ወደ ኤልሳቤት በሄደች ቁጥር ያንን ታሪክ እናውቋለን፣ አደለ? ኢየሱስ ክርስቶስ ግን አገልግሎት የጀመረው ሰፈር ወይ? ክርስቶስ ከልጅነት ጀምሮ ያስተምር ነበር ማስተማር? ኢየሱስ ክርስቶስ ከልጅነት ጀምሮ አላስተማርም። ማስተማር የሚቻለው በአይሁድ ህግ ሰላሳ ዓመት የሞላው ሰው ብቻ ነው። አሁን የመጣ ሀሳብ እዚህ ጋር ምን ነበር፣ ኢየሱስ ክርስቶስ ከሙታን በሚነሳ ጊዜ ያየ አንድ ሀዋርያ ምስክር የለም። እዚያ በኋላ ቁርአን ሲወርድላቸው ነቢ ሰለላሁ ዓለይሂ ወሰለም ግን ማንም ምስክር የላቸውም እንላቸው ነበር። እሱን ማነሳ ነቢ ሰለላሁ ዓለይሂ ወሰለም ቁርአን የሚያወርድላቸው የሆነውን መልአክ ቀልበ ጋር ያዩት ነበር። ትምህርትንም ሲሰጥ ሁሉ መጥቶ መልአኩ ገብርኤል ሲናገር የሰሙት ያዩት የዘገቡትን ሁሉ አውጥቼ ደግሞ ከፈለክ ድጋሚ ማሳያ አለ። እነዚያ ሰሃቦች መጥተው ያዩት ነበር ምስክር። ስለዚህ ነብስ ላይ ስለ ምስክር የላቸውም ራሳቸው ናቸው ምስክር የሚለቸው ውሸታቸው ነው። መልአኩ መጥቶ ሲናገር ሲያስተላለፍ ጊዜ ይመለከቱ ነበር፣ ያዩት ነበር ከአሉ ሚሰሉ ነበር